አብረሃን ጋር የመጣሁት። እሺ ደሞ አንተ ማንኛው ነህ?

አንቶኒ ደግሞኛል፣ በእናቱ ከዚህ በላይ ሄድ አልፈልግም። ምንድነው? ቆይ ተረጋጊ እንጂ። ምን አደይ ምን ሆና ነው? ቆይ ምን ሰምታችሁ ነው? ግርብላችሁ የጌታ ውጮኛ አደግ እንደነሽ፣ እንደው ስንቷ ሴት የተመኘችውን ከተማ ሰው ፍቅር ይዞ ይሄ ጥፋት ያባቷን እነሳቸው እለህኛ እንደ ሳቸው ኃይለኛ አርጎ አሳደጓት። በኋላ እናታሳፍሪያቸው እሺ በይና ለታጨ ሰው ተዳሪ። በቃ እኮ የሚገርመኝ ነገር የጋሽሎች ሁለቱም በውበት ላይ ውበት፣ በውበት ላይ ውበት እኮ ነው የሚጨምርላቸው፣ ግን ሁለቱም ፈዛዛ ሆኑ። እንደው ምን አለ አንቺ እንኳን ነቃ በይ። ነቃ ቤት ምን አለበት? የቄው ሶስ ምን ይልሻል አሁን? ጌታ የጌታ ልጅ እሱን አላ የማሰብ ካልቻልክ አባቴ እስካልሆንክ ድረስ የፈለግኩትን ማድረግ እችላለሁ። ዩልሽ ይህን ከንቱ ሀሳብሽን ተይና፣ ድል ባለ ሰርግ ደግሼ ልዳልሽ። ደጋግሜ ነግር ያለሁ እኔም ማረው ቆንሶ አላገባም። እስካሁንም በሰው ሀገር ስንከራተት የኖርኩት እናቴን ለማሳከም ብዬ ነበር። እንደ አባት ማታስብልኝ እማትራራ ከሆነ ግን አባቴ አይደለም። ቢገባሽ እኮ ለተከበረ ሰው ነበር ልዳርሻ አልኩሽ።

ውሃ ጠማኝ ስትይ አልነበር? ነይ ከዚህ ጠጪ። አረ ቁሻሻ ነው እኔ ይሄንን አልጠጣም። እንግዲህ እሺ ሂጂ ግን እንዳትቆይ፣ ከቆየሽ ግን የጥየሽ ነው። ማይ ጋድ እናንተ ደግሞ እነማን ናችሁ? አንቺኑን ጠይቅሽ እንጂ ማነሽ ነሽ? እኔ ሊዲያ አባላለሁ፣ ግን ሊዱ ልትሉኝ ትችላላችሁ። ሊዲያ በጣም ቆንጆ ነች። ባክል ቆየማ ልጅ ነሽ የማሚና ዳዲ ንግግሯ ደስ ያለኝ። ነይማ፣ እንለቀቀኝ እጄን፣ እጅ ቆሻሻ ነው። ስማ አንተ እባክህ፣ ከጄሪ በላይ በጣም ቆንጆ ነች። በጣም እንደው አይንሽ እንዲህ እንደ ኮከብ የሚያበራው በማናባት ወጥቶ ነው? በይ አቤት የሰውነትሽ ማማር እራሱ አቤት፣ ቁንጅና አቤት። እሑድ ዕለት አለልኝ። ከቻልክ ከዚያ አስወጣኝ ይህ ካስወጣሁሽ በኋላ ይህን ውብ ገላሽን እንዳድረው የምትፈቅጅልኝ ከሆነ አስወጣሻለሁ። አንተ ምን ከወንጀጫኔ እችን የመሰለች ብርቱካን አባቷ ዘማ ማንንም ማንንም ወደ ወዲያ ወዲህ ስትል ሳታስረክበው መታለች ብለህ ነው? ኧረ የለም። በል በሌሊቃሁ እኛ ድርሻችን እንድንወስድ ሂድና በሩ ጋር ጠብቅልኝ። ደሞ አንተ ማንኛው ሰላም ሰላም ሰላም ውድ እና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁ ሰላም ናችሁ እግዚአብሔር ይመስገን እኔ ጋር አሉ ሰላም እናንተ እንዴት ናችሁ ሰላምታ የበያላችሁበት ያላችሁበት ራሳችሁ እንዴት ናችሁለኝ ቤተሰቦቼ ሰብስክራይብ ስለምታደርጉ ስለ አብሮነታችሁ አመሰግናለሁ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጓ አድርጉ አበረታቱኝ። ቴንኪው እንግዲህ በራሴ ቻናል ብቅ ብያለሁኝ። በቀጣይ አሪፍ ስራዎችን በዚህ ቻናል ይለቀቅበታል እና እናንተ ብቅ በሉ ማለት ነው። እንግዲህ ዛሬ አዴ በጣም ትልቅ መከራ ውስጥና ስቃይ ውስጥ ነው ያለችው። በጣም ማለት ነው፣ በጣም እንዴ በቃላት እንገለጽ አይደለም። እንግዲህ ያሸሽታ ከተማ ስንት መከራ የበላችሁ አባቷ ዛሬ አፈላልጎ መቷል ማለት ነው። መቶም ይዟታል። አመልጣለሁ ብላ ብዙ ነገሮችን ብትሞክርም አልቻለችም። እና በጣም ነው እንትን የሚለው እነዴብም ወደ እሷ ፍለጋ ሄደው ነበረ፣ ግን አልደረሱላትም። ቀድመው አባቷ እጅ ገብታለች ማለት ነው። አባቷ እና እነጫኔ እንግዲህ ይዘዋታል። በቃ አባቷ በጥፊ ነው መታት፣ በካልቹ ምናምን፣ በቃ አልተረፈችም ነው እምላችሁ፣ አልተረፈችም። እንዴት እኔ የተከበርኩ አባትሽን እምልሽን ነገር ለምን አትሰሚም? አለ ማለት ነው አባትየው እዚህ ጋር ይሁን ማዘሩ ጋር ማለት ነው። በቃ አባቷ ወስዷት ከሸሸቀት በኋላ እነዴብ በቃ እነ ሊዱ ሁሉ ባን ተሰባስበው ደረሱ። ግን እዚህ ጋር ሲደርሱ በቃ ለቅሶ ነው። ማዘርን ምንድን የተፈጠረው ነገር የሆነው ምንድን ነው ሲሏትኝ፣ በቃ ልጅ ሞተች እንደ ምናምን እያሉ እንዲሁም አዎ ሞተች አለች ማዘር። በቃ ምክንያቱም እጅሶች ከባሽ ማለት በቃ ሞተች ማለት ነው አደይ እና እዚህ ጋር በቃ ተሰባስበው ያለውን ነገር እየነገሯቸው ነበረ። ግን በጣም ዴቭ በጣም ነው ያዘ ነው ምናምን። ግን ምንም ማድረግ አይችልም። ግን ሄደዋል አሁን ማለት ነው። ማዘርን አብሽሪ ብለዋት ሄዱ ማለት ነው። ከእንትና ጋ ወደ አባቷ ቤት ከማዘር ቤት ወደ አባቷ ቤት ሄዱ። እዚህ ጋር ማዘር በጣም እያለቀሰች ነው። አሹ ደግሞ እናቱ ታማበት ስለነበረ ለመነጋገር አሹ አዴን ለማትረፍ በቃ ያላደረገው ነገር የለም። በቃ ፈጣሪ በሚያውቀው በጣም ነው የጣረው ምናምን ግን ምን ይደረጋል። ሰው ወጣም ኃይለኛ ዳዛ ስለሆነ እጁ አስገባት እንጂ አሸናፊ በጣም የለፋው ማለት ነው በጣም በቃ ድምቀት ነው። አሁን እዚህ ጋር እና አባትየው እዚህ ጋር አገኛትኝ ማለት ነው። አደና አመጣ የሆነ ባዶ ቤት ውስጥ እጇን እና እግሯን ባንድ እጇ ባንድ ተጠራን ታሰረች። በጥፊ በካልቾ ላታ ለሚናገራታ አማርኛ እኔ ተከበርኩ፣ አባትሽን እኔን ያዋረርሽ አንቺ ምናምን በቃ ምን ልበላችሁ፣ በቃ የሚወርደው ቃላት እውነት ፍት በቃ ጋ የሚናገራት አንቺ አይ ስዳደግ አይ ባለጌ ማለት ነው ምናምን፣ በቃ ቤተሰብ ማታከብሪ እማት የማትከበሪ አንቺ ብሎ ምናምን እያለ ማለት ነው። በቃ ምን ልበላችሁ በጥፊ ይላታል፣ ብርግጫ ይላታል። በቃ እሷም አባቴ አይደለ እንዲ አባቴ ብዬ ምጠራረ እራሱ እስካሁን በቃ ተከበር እያለችው ነው፣ ግን አልሰማትም። እዚህ ጋር ደግሞ እነ ጫኔ እና እንትና ማለት ነው ይኸኛው ሰውዬ ጭራሽ ሊደፍራት ማለት ነው ሊደፍራት። በቃ ያኛው ሰውዬ የኛው ሰውዬ ብር ከፍላቸዋል ያዙ ብሏችዋል። ጭራሽ ሊደፍራት በቃ ደፈራት እንዴ በቃ ሙከራ አደረገ ማለት ነው። በቃ እንዴት ተወኝ ምናምን ብትለው እንዴ እንዴት አንችንም አይኔ ሲቋመጥ ምናምን አለ ማለት ነው። እዚህ ጋር ጫኔም በቃ ተውት እናቴ ተወጣጥሯል ነው ምላችሁ ተወጣጥሯል እዚህ ጋር ጭራሽ ምን እንደሚያደርጉት አውቃላችሁ። ጫኔና እንትና ይመካከራሉ ማለት ነው። ምክንያት በቃ ተራ ተራ ሄዳን በር አንደኛ ጠባቂ አንኛችን እዚህ ሆነ እቺን እና ውድ ቤተሰቦች እየደረሰባት ያለው ነገር በጣም ከባድ ነው፣ ከምላችሁ በላይ እዚህ ጋር በቃ በጥፊ ምናም ብሏል። ፊቷ አሁን እንዳለቀ ይረድ ነው ያለው። እና ውድ ቤተሰብ እውነት ፍትህ በቃ ፍትህ በቃ ለምን ትሰቃያለች እንዴ ለምን ትሰቃያለች? እውነት በጣም እንዲህ ከባድ ነው። ይህን ያክል ስቃይ እንዴት በቃ እውነት ስማምኔ በጣም ያሳዘነችኝ። እናንተስ ቤተሰብ፣ እስኪ ድምጻችን ይሰማ። እንዴት ለምን እንደዚህ ይሆናል? የሁሉ መከራ ለምን ይደርስባታል? በቃ እዚህ ጋ በጣም ያለቀሰች ፊትዋ ተቀይሯል። በቃ ሌላ የሆነችው ማለት ነው። እነ ሁላችሁም ጸሎት ያስፈልጋል ማለት ነው። እግዚአብሔር ይርዳት። በጣም ከባድ ነው። እና ሁላችሁ ቤተሰብ በቀጣይ ክፍል እስከምንገናኝ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡ አማውናችሁን ቀጥሉ። እንግዲህ ያዴ ወዳጆች እስኪናያችሁ እና አበርቱኛ መሰግናለሁ ሁላችሁም በእያላችሁ በተወዳችሁ ዓለም።